ሰላምአሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ደህና ነኝ። ዛሬ የማሳያችሁ የአንድ ትህቴን ከስምንት ወር በፊት ለእናቷ ነፍሰ ጡርናት ምናምን ብላኝ በጣም ብዙ ነገር አሟልቼ ወስጅላት ነበር። አሁን ደግሞ እናቷ ወልዳ ልጅቷ በቃ ስምንት ወር ሆኗታል። ማሻላ ተባረክ ረህማን አትሉም? እና ለዛ የሚሆን የተወለደችልኝ ደግሞ ሴት እህት ናት። ጉሉ ማሻ አላህ ተባረክ ራህማን የተወለደችልኝ ሴት ናት። እኔ የነበርኩ ሴት ቤት ውስጥ ያለሁት እና በጣም ደስ ብሎኛል። ዜ እናቴን ሰርፕራይዝ እንዲታረጊልኝ ይፈልጋለሁ ህፃኗ ልጅ ብላኝ፣ ለህፃኗ ልጅ የሚያስፈልግ ቆንጆ ቆንጆ ነገር እኔ የወደድኳቸውን ለእኔ ቢሆኑ ብዬ ያሰብኳቸውን ነገሮች እያደገች የምትለብሳቸው ነገሮች ገዝቻለሁኝ። ሁሉንም ማሳያቸዋለሁኝ። እዚህ ጋ ግን ያልደረደርኩት በጣም ብዙ ልብስ አለ። እንሻላ ያው በኋላ እንደዚህ እየበተንኩ ስለማሳያችሁ ታውታላችሁ ብዬ ነው። እና እዚህ ጋር ስቤዛም አለ። ማሻላ ተባረክ ረህማን ሁሉ ነገር የተሟላ ነው። እስከ መጨረሻው ድረስ ተከታተሉኝ። ላይክ አርጉ፣ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። እንሻላ እና ጉዶቼ አጠቃላይ ድምሩ ደግሞ ሰባት ሺ ዘጠኝ መቶ ሀምሳ ብር የፈጀ ነው። ስልሳ ሰባት ሺ ዘጠኝ መቶ ሀምሳ ብር የፈጀ ውብ የሆነ አልባሳት የቤት አስቤዛ ነው። ሁለት ቪዲዮ ነው ዛሬ የምለቀው። የአንድ ትህት እንደዚሁ ከስተምሬናት በጣም ወዳት የማከብራት በኮሜንት የምታበረታታኝ ከዚህ ቀደም ማድርሽላት አለሁኝ። ያንንም ነው ማሳያቸው። እንሻላ ቀለል ቀለል ያለ ስለሆነ ሁለቱም ቪዲዮ በአንድ እለቀዋለሁ። ማሌሽ እንግዲች ምን ልጀምርላችሁ? ምን እንደምጀምር አላቅም። ብቻ እስከ መጨረሻው ድረስ አብራችሁኝ ቆዩ። ከህፃን ማለት ልብስ ነው የጀመረው ይሄ ፍጣሽ ሽ ማሻላ ተባረክ ርህማን እኔ ህፃ ላይ ልብስ ሲመርታ በደስ ብ ማሻላ ተባረክ ርማን እኔ ላጆች ልጅ ራሶ ስገዛጥቆ ደስ ይለኛል። ህፃ ላይ ልብስ ማለት ነው እና የዚህ ዋጋ ሁለት ሺ አምስት መቶ ብር ነው የተገዛው ጀማ እና በጣም የሚያምር የዱባይ እቃ ነው አንደኛ የሆነ ነው። ማሻላ ይሄም እንደዛ ሁለት ሺ አምስት መቶ ብር ነው። ይሄ ደግሞ ታይታለው አየችኋት ወደፊት እያደገች እንድትለብሰውም ነው ጀማ። ይቺን አሁን ኢድ ላይ ትለብሳታለች፣ ኢድ ላይ ትለብሳታለች። ይቺ ደግሞ እያደር እያደገች ትንሽ በዛ ስለምትል አውቂ ነው በዛ ያደረግኩላት እና ኳሊቲ የሆነ ቃ ነው ማሻላ ተባርክረማን። የዚህ ዋጋ የሁለቱ ዋጋ ሆኖ አምስት ሺ ብር ነው ማለት ነው። በደንብ ይታያቸዋል። ቀበቷላት ምናምን ፏፈሽ ማለት ና ማሻላ ተባረክረማን ረህማን የኔ ወዳላት ሳድጋት እንሻላ። በጣም ደስ ብሏታል ሀቂቃ። ይሄ ሁለት ቀሚስ ነው። ከዛ ምን አደረኩላት? አንዱን ቱታ አደረኩላት። አያችኋት፣ ቱታ ብርድም ስለሚሆን ያስፈልጋል። እና ይሄ ቱታ ነው እንደምታው ሱሪ ያለው። ከዛ ደግሞ ምን አለው? አያቻታ ሶስት ፒስ ማለት ነው። የዚህ ዋጋ ደግሞ 1300 ብር ነው የገዛሁት። ይሄም በጣም አንደኛ የሆነ ቃ ነው። ከዛም ደግሞ ሙቀትም ስለሚሆን ደግሞ እቺን የምታዋጥ እኔም ለሲስተር ልጅ ገዝቻታለሁ በልግራችን ላይ እቺ። የዚህ ዋጋ ደግሞ ሰባት 700 ብር ነው የቻው መሻለ ተባርተማ ስንት ሆነ? አራት ቅያሬ ይሆነ ማለት ነው። ከዛ ሁለት ጫማ ይሄን ይፈቀድ አያቸው ታ እዚህ ጋር ደግሞ 6600 ብር እና 500 ብር 3100 ብር የሚያምር ጫማ ይቻ መቅብ ብጻት አትረሳታለች። ይቺም ኢንሻአላህ ያኔ ጫማ ስንት ቁጥር መሰላችሁ? 24 ቁጥር ነው። ይሄ ይሄ ደግሞ ይሄም 24 ቁጥር ነው። ይሄም 24 አራት ቁጥር ነው። ይሄ ከዛ በቀጠል ደግሞ እዚህ ጋር እንደምታዩት ሁለት አሻንጉሊቶች አሉ። በጣም የሚያማምሩ ለሰው ለህፃና ልጅ መጫወቻ የሚሆኑ ማለት ነው። ማሻላ ሁላችሁም ተወዷችኋላችሁ። እነዚህ አራት ከምሳ አራት ከምሳ ሁለቱም ዘጠኝ መቶ ብር ነው። ከዛ እዚህ ጋር ደግሞ ካካው በተር ሎሽን አለ በጣም ለጅስም ተስማሚ የሆነ አሪፍ የሆነ እቃ ነው። የዚህ ዋጋ ስድስት መቶ ብር ነው። ከዛ ሽቶ አለ በጣም አሪፍ ሽቶ። ይህ ሽቶ በነገራችን ላይ በጣም ብዙ ጊዜም ገዝቸዋለሁኝ። በጣም የሚመች ሽታ ማሻላ ተባረክ ረህማን እና እኔም ስለምወደው ለዛ ነው፣ የገና ሽቶ ነው። ማሻላ ተባረከ። ይሄን ይመስላል ሽቶ ማለት ነው። ከዛ እዚህ ደግሞ መጫወቻ ማለት ነው። እችን ደግሞ ሁለት መቶ ብር ነው የገዛኋት ማለት ነው ለአስራ ሁለት አመት ሴት ልጅ በጣም የሚያምር ቆንጆ የሆነ ቀሚስ ግዥ ብላኛለች። ይህ ቀሚስ የገዛው አምስት 3500 ብር ነው። ጀማ ታዲያ አንደኛ የሆነ ዕቃ ነው። ታይታ አለው አያፍታ ይሄ የራሱ ታይታ አለው እና ማሻላ ተባረከ። እች የሚሆን ቀሚስ ይሄ ነው። ደስብቻ ያለሁኝ ሻርፕ ስላለችኝ ሻርፕ ደግሞ ይሄን ሻርፕ ነው ያደረኩላት። በጣም የሚያምር ሻርፕ ነው። ባርተሻም ነው። አይደንቃችሁም? ለዚህ ተመሳሳይ የሚሆን ብኛ የገዛሁት ከዛም ሶስት የሱፍ ጣቃ አብላኛለች። እዚህ ጋር እንደምታዩት በጣም የሚያማምር ሶስት ሶስት ሜትር ዘጠኝ ሜትር፣ ዘጠኝ ሜትር ይህንን ገዝቻለሁ ማለት ነው። የዚህ ዋጋ ደግሞ ስድስት ከሀምሳ ስድስት ከሀምሳ ነው ማለት ነው። ማሻላ ተባረከ። ማለት በጣም ትወዱታላችሁ። ከዛ ሶስት ብሬ ጃኬት፣ የአባት ጃኬት ያው ኦሪጂናል የሆነ ቃለው እነዚህ ብዙ ጊዜ ስለምንገዛቸው እኔም ጓደኛም ስለምንገዛችሁ ታቋቸዋላችሁ፣ ወ ታቋቸዋላችሁ ዋጋው ሺ ዘጠኝ መቶ ለሲሳል ነው ሶስቱ ጃኬት ማለት ነው። ይ ሶስቱም የተለያየ ከለር ነው ማሻላ ተባር ከተማል። እዚጋ ደግሞ ይህ ከለር አለ ዶቃ ከለር ማለት ነው። ሶስት ሀባ ለአባት የሚሆን ለወጣት የሚሆን ለፈለጋችሁት የሚሆን ጃኬት ነው። ማሻላ ተባር ከተማል። ሺ ዘጠኝ ሺ ዘጠኝ መቶ ብር የዚህ ዋጋ ነው። እዛም ሶስት ወንድሞች አሏት። ማሻላ ተባረኩ ስማል ለእነሱ የሚሆን ደግሞ ዚጋ ልብስ አለ ማለት ነው። እሱ አሳያችኋለሁ። እንሻላ ለሶስቱ የሚያማምር በቃ ፋሽን መዘነጫ የሆኑ ናቸው። ይህንን ለአስራ አምስት አመቱ ነው ጀማ። ይህንን ለአስራ አምስት አመቱ ነው እንደዚህ ያደረግኩላችሁ። ቲሸርት ሸሚዝ እና ጅንስ ሱሪ አያቸ ይሄ ለአስራ አምስት አመቱ ነው ማሻላ። ይሄ ብላችሁ እንግዲህ ጅንስ ሱሪ ደግሞ ይሄ ነው ማለት ነው ጅንስ ሱሪው

ይሸፍታለች ማለት ነው። ከዛም ደግሞ ስንት አመት አለ? 17 አመት አለ። ከዛ ደግሞ ይሄ ለ17 አመቱ ነው ማሻላ ተባርክ። ለማን 100 ብር። ከዛም እዚህ ጋር ደግሞ ማሻላ ተባርክ። ለማን 700 ማለት 600 ብር። ከዛም ደግሞ ይሄ 700 ብር ማሻላ አበሉ። ይሄ አልባሳቱ ነው። ከዛም ደግሞ ምናምን ለመሰላችሁ የአባት የጨርቅ ሱሪ ያው ጃኬቱ ስላለ ይሄንን ከለበሱ በኋላ ጃኬቱን ነው የሚለብሱት። ይህ በጣም ቆንጅዬ ና አሪፍ የሆነ የተመቸኝ ቲሸርት ነው። ስድስት መቶ ብር የጨርቅ ሱሪ አራት መቶ ብር። አሁንም እዚ ጋ ደግሞ በተመሳሳይ የጨርቅ ሱሪ ዚጋ አራት መቶ ብር ሸሚዝ ደግሞ ስድስት መቶ ብር። እንደገና ደግሞ እዚ ጋ ሶስት ጃኬት ስለሆነ እዚ ጋ ስድስት መቶ ብር የጨርቅ ሱሪ አራት መቶ ብር። አሁን መልሼ በእነዚህ አስገብተዋለ ማለት ነው። እነዚህም አያሳስዱት ከዛ ወደ ነማ ዘር ስንገባ ደግሞ ማሻላ ተባረክ ነው ማለት እነዚህ ሺ ሶስት መቶ ሺ ሶስት መቶ ብር የሚያማምሩ ቆንጆ የሆኑ ሽፎኖች ናቸው። ሺ ሶስት መቶ ብር። እዚህ ጋርም ደግሞ በጣም የሚያምር ማሻላ ተባረክተማ። ይሄም ደግሞ እንደዚሁ ሺ ሶስት መቶ ብር። ማሻላ ተባረክ በጣም ነው የሚያምረው። ፈካ ያለቃ ነው። ከዛ ሻርፍ ይሄን ለዚህ ይሄን ደግሞ ለዚህ ይሄን ደግሞ ለዚህ እሱ ደግሞ ለማዘር በ1800 ብሩን። ከአንቺ ትንሽ አጠር ያለ ሳይዝ በዱባው ማለት ነው። ይሄ ዱባይ ነው። ገበሩ ማሻአላ ጨርቁን ሁሉ ማለት ነው። ይሄ 2800 ብር ነው። ይሄን ለዚህ ሻርፕ። አጠቃላይ ስንት ሆነ? አራት ሻርፕ በ900 ብር ሲሳብ ማለት ነው። ማሻአላ ተባሩ ይቆጥላችሁ ተወድታላችሁ። ከዛ ምን አለችኝ ሶስት ሀባ ጋቢ ብላኛለች። አያችሁት እንዴት እንደሚያማምር ማሻላ የሆነ ቆንጆ ፍክት ያለ ጋቢ ደግሞ ይገዛውላል በ2500 ብር ሂሳብ 7500 ብር ይመጣል ማለት ነው። ከዛ ጥምጣም ጥምጣም ብላኛለች። ማሻላ ከባርት ነው በጣም የሚያማምር ፍክት ያሉ ጥምጣሞች፣ የሚያምሩ የሚያስመሰግኑ ጥምጣሞች ያሉ ማለት ነው። ደግሞ ላሳያችሁ። አንድ ሁለት ሶስት አራት አምስተሀባ ነው ያየችኝ። አምስቶችን ደግሞ በአራት መቶ ሀምሳ ብር ሂሳብ ነው። ይያችሁ እንዴት እንደሚያማምሩ አንዷን ፈታ አድርጌ ላሳያችሁ። ከዛ ሁለት ሶስት አራት በጣም ቆንጆ አሪፍ ነው። ከዛም እዚህ ጋር ጫማ አለ። ይሄ ለማዘር የሚሆን ነው። የዚህ ዋጋ 800 ብር ነው። እዚህ ጋር ደግሞ ለማዘር በጣም ዘናች ቆንጆ የሆነ አርባ አንድ ቁጥር ጫማ ብላኛለች። ይለያል በነገራችን ላይ በጣም አሪፍ ቆንጆ የሆነ ጫማ ነው። እንሻላ ያመሰግናል። የዚህ ዋጋ ደግሞ 3000 ብር ነው ማለት ነው። ከዛም ወደ አስቤዛችን ሄድና ቀጣይ ደግሞ የእህቴን አሳያችኋለሁ። ከወደዳችሁት ላይ ላይክ አርጉ፣ ሰብስክራይብ ሼር በማድረግ አበረታቱ ምክንያቱም ምን አለ መሰላችሁ ጀማ እኛ ጥሩ ነገር ብታደርጉ ሰብስክራይብ ብታደርጉ ሰፖርት ብታደርጉ እኛ የተሻለ ደረጃ ብንደርስ የሚያስደስታችሁ ካላችሁ ማለት ነው በእርግጥ እናንተ ላይክ ባታደርጉ ሰብስክራይብ ባታደርጉ ሰብስክራይብ እና ላይክ ያደረጉ ብቻ እኛ አጭቃችን ባላችሁ ነው ያነሱ ላይክ እና ነው እንዴ ማለት ስለአለብን እዚህ ጋር ደግሞ እንደምታዋቸው እነዚህን የመሰሉ አስቤዛዎች አሏት። አስር ኪሎ ጥምዝ መኮረኒ፣ 6 ኪሎ ሱካርና 6 ኪሎ ደግሞ ቡና አምስት ላርጎና እዚህ ጋር እንደምታው ደግሞ የወሎ ጭስ ከዛ አጣን አንድ ኪሎ የወሎ ጭስ እና አጣን እንደም ደግሞ ቡና በአንድ ሺህ ብር ሂሳብ ነው። ማሻላ ተባርከማል። በጣም ጽድት ያለ ቆንጆ ቡና ነው። ስድስት ሺህ ብር ማለት ነው ዘጠኝ መቶ ብር ሱካር በመቶ ሃምሳ ብር ሒሳብ፣ እጣን በ800 ብር ሂሳብ፣ ፓስታ በ95 ብር ሂሳብ፣ ሳሙና በ55 ብር ሒሳብ፣ ላይፍ ቦይ ሳሙና በ50 ብር ሒሳብና 560 ብር ደግሞ እዚህ ጋር እንደምታወት ላርጉ ከዛ መኮሮኒ በመቶ ሃያ ብር ሒሳብ 10 ኪሎ እና ይሄንን የመሰለ አስቤዛ ነው ያለው። መሻለታ ባረክ ረህማን ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር በማድረግ አበረታቱ። ሰላም አሌይኩም ወራህመቱላሂ ወበረካቱ። በድጋሚ ማለት ነው እንግዲህ ዛሬ እንደነገርካቸው የሁለት እህቶችን ቪዲዮ ነው በአንድ መለቀው። እና ይቺ ህቴ ሀያ ኪሎ በርበሬ፣ አስራ አምስት ሰሐን በሰሀን ሽሮ አላት። ባቄላ፣ አተር፣ ሽምብራ ሶስቱ ማለት ነው። እና አጠቃላይ ድምሯ አርባ አንድ ሺህ ዘጠኝ መቶ ሰባ ብር የፈጀ ነው ማለት ነው። የሚሄደው ደግሞ መሃል አምባ ነው ማለት ነው አርባ አንድ ሺህ ዘጠኝ መቶ ሰባ ብር የፈጀው መሃል አምባ የሚሄደው አስቤዛ በርበሪ 20 ኪሎ ነው። በ650 ብር ሂሳብ በርበሪ የብዛት ዋጋ ነው እንጂ ኪሎ 700 ብር ገብቷል ማለት ነው። ጀማ እንግዲህ ፍሬ እንዳይበዛበት ብላኛለች። እስከ ውስጥ ድረሳ መካከለኛ ፍሬ ያለው ነው። ፍሬም ጨርሶ ሳይኖረው ጥሩ አይደለም፣ ሲበዛም ጥሩ አይደለም ማለት ነው። ያው ሲመዝኑ እንትን ስለሚሉት ነው እንጂ እኛ ፍሬ አንፈልግም ማለት ነው። እና ጀማ 20 ኪሎ በርበሬ ሲባዛ በ650 ብር ሂሳብ ነው የገዛሁላት። ኪሎ 700 ብር ገብቷል ማለት ነው። እዚህ ጋር እንደምታዩት ዱቄት አለ። ዱቄት 50 ኪሎ ነው፣ 3 ማን ነው። 4300 ብር ነው የበርበሬና ሽሮ ቅመሙ እዚህ ጋር እንደምታወት ሶስት ኪሎ ነጭ ሽንኩርት አለ። ለምን ያለችኝ አስር ኪሎ በርበሬ አስር ኪሎ ሽሮ ብለሽ ግዢው ነው ያለችኝ እንጂ በርበሬ ሀያ ኪሎ ነው እንደምታወት፣ አስራ አምስት ኪሎ ደግሞ ሽሮ ነው። እና እዚህ ጋር እንደምታወት ሶስት ኪሎ አሁን እኛ የምናደርገው ለሀያው ኪሎ ስድስት ኪሎ ነው እኔ በራሴ የማደርገው ማለት ነው። እና ይሄ ግን ለሀያ ሰሀን ሶስት ሰሀን ነው እንደምታወት። ማሻላ ተባርተማን በጣም የሚያምር ፍሬ ያለው ነው። በ350 10 ኪሎ ብላ ስለሆነ ያዘዘችኝ፣ በዚህ መልኩ ይሄ ቅመሙ ነው። ደረቅ ቅመሙ እዚጋ ያለው ነው። እነዚህ ደግሞ እርጥብ ቅመም ናቸው። ጭናዳምና አዝማሪ ነው ይቀረዋል፣ እንጂ ሌላው ሙሉ ነው ማለት ነው። ለ10 ኪሎ በቂው ነው። ይሄ እዚ ጋር ደግሞ አራት አባ ዘይቶች አሉ በ1650 ብር እና እዚ ጋር እንደምታዩት ደግሞ እርሾ አለ 330 ብር ዱቄት እንደነገርኳችሁ 430 ብር ነው። እዚ ጋር እንደምታዩት ወርቅ የመሰለ ትኩስ የተከካ ኩስ ተከካ ቆንጆ የሆነ አተርና ሽምብራ ባቂላ ሶስት አይነት ነው። በ200 ብር፣ በ250 እና በ220 ብር ሳብ አተር ነው። ሽምብራ ደግሞ በብር ሒሳብ ነው በ200 ነው ማለት ነው። ጀማ ይመስላል ማስታጠቢያ የሳሙን ያለው 150 ብር ብር ባለ ማዘን ግማሽ የዋሃ ብርጭቆ 600 ብር እና 475 ብር ደግሞ የሻይ ብርጭቆ 300 ብር የሱካር ዕቃ 1400 ብር ደግሞ ፓርቲሽን አለ ማለት ነው። ከዛ 700 ብር ደግሞ እዚህ ጋር እንደምታዩት የውሃ ሰርቪስ አለ። 200 ብር እና 44 ብር ደግሞ ሁለት ጥቁር ቢላ ጭልፋ 200 ብር አለ። 490 ብር ደግሞ እዚህ ጋር የምታዩት የውሃ ጆክ አለ። ከዛ 77 ብር ደግሞ 3 ሊትር የኦዱ እብሪቅ 400 ብር ደግሞ የእንጀራ ትሪ 270 ብር እዚህ ጋር ደግሞ እንደምታዩት አስራ አምስት ሊትር ባሊ የዚህ ዋጋ ደግሞ መቶ ሰባ አምስት ብር ከዛም በመቀጠል ደግሞ እዚህ ጋር እንደምታዋቸው ለበርበሬና ለሹሮ የሚሆኑ እነዚህ ጠፍተው ነበረ በሆነ ጊዜ በመሃል አግኝቼ ገዝቼ አስቀምጫቸው ነው። መቶ መቶ ብር ማለት ነው። እንግዲህ አስቤዛ ይሄን ይመስላል የመጀመሪያ የሠራ ነው። እዚህ ጋር በካርቶናችን እንደዚህ ረትበን አስቀምጠናል። ይሄንንም እንደዚሁ ካርቶን ላይ የሚገባውን ካርቶን ላይ እንደገና ደግሞ የማዳበሪያ ላይ የሚቆጠረውን ደግሞ ማዳበሪያ ላይ እናደርጋለን ማለት ነው። እንደምትወድ ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሸር አድርጉ። እንደነገርኳችሁ የቅመሙ አነስ ማለት እንትን እንዳይላችሁ በአዘዝች መሰረት ስለሆነ ናየው። ሰላም አለይኩም